እሷ ሀገር እንደሆነ ላንተ እንደምታዝን፣ ግን በዚህ ወቅ ታው ያለችን እሷ ነች። እኔ በጣም እየተናደድኩ ነው ወንድም ሐቢብ ዶክተርነቱ ይቅርና ወንድም ሐቢብ እየተናደድኩ ነው። እየተናደድኩ ነው። አይኔ እየቀላ ነው። ከዚህ በላይ አጨምርተው። አሁን ትወጣለህ አትወጣም ከዚህ ቤት አተሶጫ ላይ አተሶጪው። እንዲሁ ውሃ መጨረስኩ፣ ሌላ አምጣ ሌላ ጠጣት። አሁን ነው ለኔና ሷ ፕላን አውጥተናል ውዴ። ያው በተባባልንበት ሰዓት ቦትም ላይ ግቢ ኡስታዙ ደሞ ይቆጣናል። ቁራን እንቀራለን። የተባባለበት ሰዓት ላይ ቁራን እንቀራለን። አንተ ቡዘኔ ያደረካት የህንድ ዳንሰኛ ያደረካት ልጅቷን እኔ ሐዲስ አስተምራት አለው። ኦኬ፣ ቁርአን ዘፈኑም ችግር የለውም እኮ ዴሊት አደርግባታለህ እንዴ ማላውቀውን ቸልቲ ቸልቲ አጉል ደረሳሉ። ስማ፣ ሰውየው አጉል ደረሳ ሲገባሉ እኛንም ያስቀራናል። የእኛ ግሩፕ ውስጥ ከተቻታለሁ። መታ መጣ ኡስታዙ ይመጣል፣ ያስቀራናል፣ ይሄዳል፣ አለቀ። ኦንላይን ላይ ነው ምንማረ እንደዛ ነው። አይ ቁርአን ቀርታለች። ተፈልክ ተፈልክ ከፈልክ መማር ከፈልክ የኛን ግሩፕ ጆይን ማለት ትችላለህ። ምንም አትከፍልም። አይ ወደ እናንተ ግሩፕ አልነካከም። ምን አለኝ? ጭራሽ እሷን ወሰዳችሁብኝ። ብቻ አንቺ፣ ወደናንተ ልመጣ። አንተ ምን እየፈራው፣ አንተ ምን እየፈራው። አንተ ደግሞ ሌት ያለ የምሬ ነው። ተማር፣ ለሰርተፍኬት ነው። ባይ ዘ ወይ አስር አስር ጁዝ በሀፈዝክ ቁጥር የእውቅና ወረቀት ይሰጣሃል። ጭራሽ ይቅርብኝ። አስር ሺህ ድርሀም ለእራስህ በወር እኔ እናሷ ከተፈላለግንስ? አሁን ያልገባህ ነገር እኔ እናሷ ከተፈላለግንስ? አንተም ባገባች፣ አንተም ባገባች በንጋታዋ ጎረቤት ታጣለች፣ በሳምንቷ አካባቢ ታጣለች፣ ቦሯ ክልል ታጣለች፣ በአመቷ ሀገር ታጣለች። ከሁሉም ጋር ነው የምትጋጨው። አንተ ሚስቴን አያችሁብኝ ብለህ ትማታለህ፣ ሚስቴን ያገላመጣችሁብኝ ብለህ ሰው ትገላለህ። እኔና እሷ ግን አይታ አሁን ትናንትና ሱቋ ሲሄድ የሆኑ ልጆች ነበሩ ተነስተው ነው እንዲ ምን አይነት መልክ መልካም ወንድ ነው ያጠበሽው ነው ያሏት። ተነስተው ማን ነው ይሄ የዛችው ወፍራሙ አባል አይደል እንዴ ምናምን ነገር ችሏት ኖ ኖ ኖ ነው እነሱ ሙ እያዙ ነው ሪል ጓደኝነት ያለው ከኔ ጋር ነው እናም ብላ ነገረቻቸው። እንዴ ተነስተው እስኪ አንተ እሷን ስታገኛት እሷን ስታገኛት፣ ቸኮሌት ገዝተህ ሰጥተህ ታውቃለህ? አበባ ይዘህላት ሄደህ ታውቃለህ? እስኪ ተናገር። ያውቃል? ውዴ፣ ትናንትና ምንም ነገር አያውቅም ብለሻል። አያውቅም ምንም ነገር፣ ምንም። አዎ፣ ምንም። እንደዚህ እኛ ኢትዮጵያ ላይ ጉዴላ የሚባሉ ታውቂያለሽ? እንጨት የሚፈልጡ መጥረቢያ ይዘው በቃ፣ እንደነሱ ነው። እሷን መጥረቢያ አድርገህ እንደዚህ ተሸክማ ትዞራለች ሰፈር ለሰፈር ሴት ልጅ መንከባከብ ዱባይ ሙሉ ሰዳት ሱሺ ጋግባት ሱሺ ኳውን ኦፈር ወርዷል። አምስት መቶ ድርሃም ነው። ሱሺ ሱሺ ጋብዛት፣ ልብስ ግዛላት፣ ወርቅ ግዛላት፣ ስልክ አሁን ኮር በኋላ አይፎን ሰቨንቲ አራት ሺህ ምናምን ድርሃም ይገባል። ግዛላት፣ ወክ ዝም ብለህ እሷን እንደ መቅረቢያ እንጨት ፈላጭ ይመስል ይዛት ትዞር አለ ኖ እሷ ደግሞ ይሄ እኔ ነገር ስለማደርግላት ስለምንከባከባት ውድድ ቦታ ነው። ትናንት ነቀጣኑን አልካል ካልዲስ ይሄ ወስደህም ጋብዛት አታውቅም። ሀያ ምናምን ድርሃም ቡና የጠጣ ነው። አንተ ባለ አንድ ድርሃም ቡና እያጠጣሃት፣ ሴት ልጅ ደግሞ የምትፈልገው የተሻለ ነገር ነው። የተሻለ ግንባር ነው የምትፈልገው። ይሄ ጸጉራውን ምን አመጣ የእኔ ግንባር ሲበልጥ አትናደድም አንተ እኔ አንተም፣ በሆነ ዘልዬ ነበር ባህር ውስጥ መገባ፣ ወንድሜ እናንተ አካባቢ ባህር ከሌለ ና እኛ ጋግባ። ድሃ አሉ እኮ ነው ልመናው ሁሉ ምንድን ነው ሰላምታው? ሰላምታ ሁሉም ነው ልመና ይመስላችኋል? አሉ እውነትህን ነው፣ እውነትህን ነው። የተከበሩ እውነት፣ እኔ በኋላ ስብሰባ እጠራለሁ። ጭራሽ አንተ በኢኮኖሚ ጭራሽ ስለበለጥ ከእኔ ልትወስዳት ኖ? እንደዚህማ አይሆንም። እኔ ተበድሬ እንዲሆን እሷን አዝናናታለሁ ከአንተ በተሻለ መልኩ። አንተ ግን አታዝናና። እየሰደብከኝ ነው። ልብ በሉ። አምስተኛ ጻፉልኝ ባሽሙር እየሰደበኝ ነው። አንተ ወርቅ አልገዛላት አሁ ቡርጅ ኸሊፋ አልወሰድካት። ይሄ ስድብ ነው። አንተ መናጤ ደሃ ነህ ማለት እያለ ነው። አምስተኛ ያዝ። እየሰደበኝ ነው። እኔ አዝናናት ይኸው። ሀቢብ ዶክተር ሀቢብ ይኸው ዱባይ ሞል ወስጃት የአሜሪካ ኮፊ። በቃ አንተ የለህም አንተ አትመጥናትም እያለኝ ነው። አስወጪው እየሰውዬ አስወጪው፣ ከማህበዴ ቤት አስወጥቼ ነው። እየሰውዬ አስወርጂው፣ ውድ ውድ ቦታ ይሁን ሰርካ ታሳየኝ። ውድ ውድ ቦታ አስወርጂው ውዴ እና እና አስወጥሀለሁ። እሺ ኡስማን አስወጥሀለሁ። እረፍ! አስወጪው እያልኩሽ ነው። አስወጥሀለሁ። እኔ ራሱ ዋ! እንዴት እንዴት ነው ጎበዝ? እየሰደበኝ ነው። ራሽአላይ ቡርጅ ከሊፋ አልወሰድካትም፣ እያለ ወርቅ አልገዛላትም፣ ሰው በዚህ ሊያጣላን እየሞከረ ነው። ይዞ ሰው አንተ አምዛት አገፍሬያለሁ። ወርቅ አልገዛላትም? ጭራሽ ወርቅ ገዛላት እንትን አድርጋት እኔ ሰው እኔ ቦምቦልን ከጋበዝኳት እኔ በቃ ወክ ፍቅር ከሰጠዋት ግንባሯን ሳም ካረቋት ለኔ ከወርቅ በላይ ነው። ይሄን ማወቅ ያለበት አንተ ሰውዬ፣ በቃ አንድ እዚህ እጇን ሳም ካረቋት የአስር አመት ወርቅ የሰጠሁሽ የአመት ሙሉ ጋራንቲ ነው። የኔ ፍቅር የኔ አበባ የኔ ጥላ የኔ ነሽ። የኔ ነሽ ማለት ደግሞ ትልቅ ትርጉም አለው። ይሄን ማወቅ ያለበሽ ፕራይዝ። በዚህ አጋጣሚ እኔ ወዱድ ነው ባለፈው አይ ቀልድ ነው ብዬ ዝም አልኩኝ፣ እሺ ብዬ ምናምን። ተገናኛችሁ ጌስት ላይ ዝም አልኩኝ ይሁን ብዬ። ጭራሽ ዛሬ ቀን ደግሞ በእሳያችሁ እዚጋን ያላችሁ አብራችሁ፣ ይሄ ምንድን ነው? እያስደፈርሽ ነው፣ በዛ ጋጣሚ እያስደፈርሽ ነው። እ ወዴ ዴሊቨሪ ደወለ፣ እቃውን እቃውን ይዞልሽ እየመጣ ነው። ስልክ ዋትስአፕ ላይ መልእክት አስቀምጪላት አልመለሰልኝም እያለ ነው። እሺ እሽ አሁን መልስለታለች። ሎኬሽን ላኪለትና ይመጣል። ሳይዙ ካልተመቸኝ ከስፍላሽ ልብስ ገዝቼላት ነው። ኡስማን ለል ራሽ እስኪ አድርጊያት እና እንተያያለን። ኢማራት ጀግና የለም ይባላል። ኡስማን እናያለን። ይሄ እኮ ነው ችግር ይሄ እኮ ነው ችግር። በቃ ተዋት። ከለሩ እራሱ ነው ቆንጆ፣ ከለር ነው በቃ ዛሬ እኮ አለ ምን ሆነ? በቃ እሱን አድርገሽ ጠብቂኝ፣ እኔ ሻ ግ መሪ ሰግጄ አንቺ ጋር እመጣለሁ። አረ ቆይ ቆይ ቆይ ቆይ እኛ ሽቲ እንዳለን አታውቂም። እን ሽቲ እንዳለን ሽቲ እንዳለን ታውቂያለሽ ግን አታውቂም። በዚህ አጋጣሚ ምንድን ነው አባይ እና ሽቲ እንዳሉ ግን ታውቂያለሽ አታውቂም? ኬኛ አዱሬ ኬኛ ይላል። ምን ማለት ነው? ሀምዛ እንትን ምንድን ነው? ባለፈ ክረምት ቤት አይሰራም። እጅ ላይ በነበረች ጊዜ አትገዛም። እጅ ላይ በነበረች ጊዜ አትንካ ባካውን። አሁን ምንድነው የምትለው አንተ ሰውዬ? ይሄ ህዝብ በጣም እያናደድከው ነው። ያለ እኔ ብቻ አይደለም፣ ኮሜንቶች ራሱ እየተናደዱብህ ነው። እረፍ። ህዝብ ከተነሳ ባችለውም። እረፍ፣ እረፍ። ይታልከው። ተው። እኛ ጠባቂያችን ህዝብ አይደለም፣ ጠባቂያችን አንድ ፈጣሪ ነው። እኛ ሰው፣ ህዝብ ፈጣሪን ተማመን፣ ፈጣሪን ተማመን። እኔ ግን በስንት ነው የማብደው? ግን እኔ በስንት ነው የማብደው? ጭራሽ በሆነ ነገር በሳጫለሁ። አሁን ደግሞ በፍቅር አበልል ነው ለዛ ልጅ ፍቅሬ የሚለው እንደዛ ያደረገኝ ነው እንዴ? እኔ ለአሁን እሷ እሷ ንገር ኡስማን እሷ እኔ አሁን ከላይፍ ቦታ ከአንተ ጋር ባልና ሚስት ሙድ ብትጫወት ምንም አይመስለኝ፣ ምክንያቱም ያለው ነገር ነግራኛለች። አይ አንደርስታንድ። አሁን እኔ ፍቅር ብትል ባሌ ብትል ወዳለው ናለኝ ብትል እኔ ምንም አይመስለኝ፣ ምክንያቱም እኔና እሷ ተነጋግረናል።

እኔ አንድ ቪዲዮ ምን ሰራት? ይኸውልህ፣ አይ ይኸውልህ ብራዘር አይ ዊል አይ ዊል ኤክስፕላይን ሰምቲንግ ናው። አንተ ያለኸው በጣም የሰው ልጅ የሚከበርበት የሰው ልጅ በጣም ሴቭ የሆነበት ሀገር ነው ያለኸው። ዱባይ ነው ያለኸው። እንኳን እኔን ልትነኩ አይደለም ቤቴ ውስጥ የገባሽ በረሮን ያለ እኔ ፍቃድ መግደል አችሉም። መክሰስ ትችላለህ የቤቴን በረሮች። የምሬን ነው እኔ ቤቴ ውስጥ በረሮ አለ በረሮ፣ እናንተ ብገሉብኝ እኔ ሂጅ ባመለክት እታሰራላችሁ። ምክንያቱም እኔ ከበረሮቹ ጋር ጓደኛ ነኝ እላለሁ። ኦኬ። ስለዛ አሁን ያለው ምናልባት ሌላ አካባቢ ሊሆን ይችላል። የሰው ልጅ የማይከበርበት፣ የሰው ልጅ በተራራ ሳይ እንደፈለገ የሚደረግበት ሀገር ሊሆን ይችላል። እዚህ ሀገር ግን አይቻልም። የሆነ ነገር እኔ ብታስደረገኝ፣ እኔ ወንድ ልጅ ነኝ፣ አልመልስልህም። ብታስመታኝ፣ እኔ አልማታም።

የኔ የአጥንቴ ፈላጭ ብትል አይ ዶንት ኬር አንተን ፕሮቴክት እያደረግን ነው እኛ በአሁኑ ሰዓት በቃ እሷ በቃ አትፈልግ እሷ ከኔ ጋር አንተ የምትወዳት ከሆነ እንደኔ ግንባራም መሆንላት አለቀ እኔ እኮ ማስተከል እየቻልኩኝ በሶስት ሺህ ድርሃ የእኔ ፍቅር ግንባርህን ነው እኮ እኔ የምወድልህ ስላለች ይቅርብኝ ብዬ ለሱሳ ስል ግንባራ የሚሆንኩ ሰው እኔ እስኪ አንተ ግንባራ መሆንላት ትችላለህ ለፍቅርህ ብለህ እስኪ መላጣ ግንባራ መሆን እስኪ ዩካን ፍቅር ሴት ጸጉር ማስተከል እየቻልኩ ሳላስተክል ፊትለፊት ያሉትን ከናንተ ሮዝመሪ ኦይል ገዝቼ ማጠንከር እየቻልክ ለምን ይሄን ስለምትወደው፣ ይ ፍቅር ማለት ይሄ ነው። መስዋዕትነት ይፈልጋል ፍቅር። አንተ እያስፈራራ በዚህ ገብተሽ በዚህ ወደ እንደዚህ አይደለም፣ ብራዘር፣ ምን ሆነህ ነው? ኢትዮጵያ ያለው ወታደር ነበርኩኝ ታ አገልግያለው አልከም፣ እንደኔ ወታደር ነኝ። ታዲያ ሁለት ከየት መጣ?

የኛ ምንድነው የነቶሎቶሎ ቤት ግድግዳው ሰንበሌት ይላል አንተ በጣም እያበዛው እየቸኮልክ ነው ያለው ጠብቅ በጣም ቸኩላል ዋጋ ተከፍልበታል አንድ ነገር እ አንድ የመጨረሻ አንድ ማስጠንቀቂያ የምሰጠ ነገር ከአሁን በኋላ እቺን ልጅ ብታጨናንቃት እኔ ለአንተ ማለት እንደ ደምስር የቀረብኩ ነኝ እንደ ደምስር ደም ውስጥ ደምስር ውስጥ ገብቼ ነው መበጣጠሰ ደምስር ውስጥ ገብቼ ነው መበጣጠሰ አንድ ነገር ይሄው እኔ ይሄው ላሳየ እኔ አምስት ስልክ አለኝ። ይሄው እንዲህ ደግሞ ታብሌት አለኝ። አንተ ሰውዬ አይደለም እየቆረጥኩ ነው ነው አምስት ስልክ አለኝ ከገባሁበት ጭምር አምስት ስልክ ማለት ነው። አምስቱንም ቁጥሮች ታውቃቸዋለች። አንዱ ቢዘጋ የራሴ ስልክ አለኝ። ደግሞ አለኝ። ሌላ ደግሞ ብዙ ነገር አለኝ። ምን አለኝ።

እኔ ይ እረፍ፣ ይቅርብህ። በዚያ ገጠም አሁን ራሶች አሶች አስወርጁ እያልኩሽ ነው። ተለበይ ተለበይ፣ የኔ ነሽ። አስወርጁኝ ማየት አልፈልግም። ሁለተኛ ቀን ላይ አልፈልግም ጭራሽ። እኔ ራሷን ለመነጋገር ማ አለብን እኮ የሰው ንብረት ይዘ ግግም ማለት አለ እንዴ? በጣም ቸኮልክ አንተ ቸኮልክ። የሚ የሰው ሚስ ይቀማ እንደዚህ አይደለም፣ ቀስ ብለ ጉዞ ፕላን አውጥተ ነው። በአንድ ጊዜ ጭራሽ በመጣው በመጣ ጭራሽ ሚዲያ ላይ ቆሞ አንተ በውስጥ አታወሩም? ትንሽ ቢያንስ ቢያንስ አባቴ አባቴኛ በውስጥ ጨርሰናል። ሁሉ ነገር አባቴ ነግራሽው አለ እንዴ? ሽማግሌ ልክ እንደሆነ እሺ። እሷ ታውራ ታውራ፣ እስኪ አሁን እሷ ትናገር። ቆይ ኖ ሁለት ወንዶች ባሉበት ሴት ልጅ አታውራም፣ ነውር ነው ምኑን ወደድሽለት እስኪ ንገሪኝ። ምኑን ወደድሽለት? ምኑን የወደደችልህ? ቆይ እስኪ አንተ አንተ ሰውዬ ዝም ብለህ መኪናውን የባለፈው መኪና እሷ መኪና ኳለች። እዚህ ቁማኛ ቤት ኳለች። እዚህ እዚህ በኋላ እዚህ ፓርኪንግ ላይ እዚህ ያለ ያመጣታለሁ እኔ የትም ቦታ ወስድሻለሁ። ተይ ግን ወንድ ልጅ ያለው ወንድ አይሆንሽም። እንደ ሪሞት ነው እንደዚህ የሚያሽከረክርሽ ዝቅ ከፍ ነው የሚያደርግሽ። ተይ እውነት፣ አንድ ጊዜ ነይ ውጪ ነይ ግቢ፣ ከፍ ያደርግሻል ዝቅ። እንደኔ አይነት ወንድ ነው። ተይ ታይ፣ ተይ ረፊ፣ የኔ ነሽ ባይዘዌ ባይዘዌ ኮ ማለት እ ለ አሁን አንድ መናገር የምፈልገው ነገር በስነ ስርዓቱ እኔ ይሆንሻለሁ ስላልኳት አይደለም። እሷ የሚመረጠችው ሴት ልጅ የራሷ መስፈርት አላት፣ የራሷ ምርጫ አላት። በራሷ መንገድ መርጣ ነው እንጂ እኔ ይሄ ያለኝ እኔ ይሄ ያለኝ ይሄ ያለኝ ብያት አይደለም። ምን አለኝ ሲጀምር እሷ አይታ ነው። ሴት ልጅ እኮ ታያለች። አሁን አንተ እኮ ፉከራ ብቻ ኮነ ፉከራ ብቻ፣ አንድ ነገር አታደርግ። እስኪ አንተ እሷን የምታፈቅራት ከሆነ እንደኔ ተመልጠህላት ና፣ አለቀ። ተመልጠህላት ና ምን ጽርህን አድርገህ እራስህ በራ ሆነ። ረዋን የምትወደው እንደዚህ አይነት ወንድ ነው በቃ። እኔ እሷ ስለምትወድነው እንጂ እኮ እኔ ነገ ሂጅ ማስተከል እችላለሁ። ስራ አለኝ ደግሞ ውስተኛ ነኝ። አንተ ደግሞ በአንድ ድራማ ምላጭ ተላጭተ እሷን እንደምታፈቅራት አሳይ